ናታንን ምን አጋጠመው? ያፌት ለኢፉዬ እንደገና ቀለበት አሰረላት። ኢፉዬ ነፍሰ ጡር ሆነች። ያሳዝናል። ኢፍዬ እንግዲህ ያልጠበቀችው ነገር ተፈጠረ። እሱም ምንድነው? ከያፌት ነፍሰ ጡር ሆናለች። አይገርምም? ያፌት አሁን ይህንን ቢሰማ ምን ያክል እንደሚደሰት እርግጠኛ ነኝ ዛሬ ቀለበቷን አሰረላት ሳትፈልግ በግድ። ናታን ደግሞ ከዳራ እናት ጋር ስራውን እንደሰራና አሁን እሷ ጋር መገናኘት እንደሌለበትም አስጠንቅቃ ነገረችው የዳራ እናት። ነገር ግን ከባዱ ነገር ደግሞ አሁን ቢኒ በናታን በጣም ተበሳጭቶበታል፣ ፊቱን አዙሮበታል። እውነት በጣም ያሳዝናል ናታን የራሱን ስራ እየሰራ እሱን የረሳው ስለመሰለው ቢኒ ከምንም በላይ ተናዶበታል። ሲቀጥል ኤፍራታ አቤልኛ ጋር ይኖር ብላ ያፌትን ጠየቀችው፣ ግን ደግሞ በፍጹም እንደማይሆን ነገራት። ኤፍራታ አሁን ምን ማድረግ ነው ያለባት? ናታን ያልጠበቀው አደጋ ገጠመው። እሱን ምንድን ነው ያፌት አጅሬው እጁን ቀርጥፋ አደረገው በጋርዶቹ ማለት ነው እጁን ማሽን በልቶታል ናታንን ከዳራ ጋር ተገናኝቶ በተለያየበት አጋጣሚ ያፌት ወሰደው በሚከብድ ሁኔታ እንግዲህ ጽዮንና ኤፎዬ ብዙ ነገር እያስተናገዱ ይገኛል እጽዮን ጋር ደውሎ አቤል በፈለኩ ሰዓት እንደፈለግኩ መጃጃል እችላለሁ እያላት ነበረ ጽዮን ምን ማድረግ እንዳለብኝ እንዴት ደካማ ሆናለሁ፣ እያለች ትገኛለች። ቢኒ አንዱ ያልተረዳው ነገር አለ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል። ኤፉዬ እንግዲህ በተነጋገረችው መሰረት ከአቤል ጋር ያፌትን ጠየቀችው። ያፌት ደግሞ በፍጹም እኛ ጋር ሊኖር አይችልም። ምንም ነገር ጠይቀሽኝ እንቢ ያልልሽም፣ ግን ደግሞ ይሄ ያመጣሸው ሀሳብ በፍጹም አይሳካም። ሰራተኛ ከፈለግሽ ሰራተኛ መጣልሻለው አላት። እሷ ደግሞ እንደ ሰራተኛ አልፈልግም አቬሊያን ተዘመር ስለሆነ ምናምነው የምናቀርበው እሱ ነው ብዬ ነው የማስበው አለችው። በፍጹም እሽልልሽ አልችልም ብሎ ጥሏት ሄደ። ኤፍራታ እሱ ሲወጣ ወደ ላይ ያስመልሳት ጀመር። እሱም ምንድ ነው እንግዲህ ነብሰ ጦርነቷን እያንጸባረቀ ይገኛል። አይገርምም። የዳራና የዳራ እናትና ናታን ተገናኝተው ስለ ስራቸው አወሩ። እናም ያፌትን በእጃችን ስር እንጥለዋለን አሁን ተሸንፏል አለችው እኔም የምፈልገው ያፌትን ማሸነፍና ማሸነፍ ብቻ ነው አለ ዳራ በናታን ፍቅር እየከነፈች ትገኛለች እሱ ግን ለዚህ ዝግጁ ነው ወይ ከባድ ነው እናትየዋም ከሱ እንዲርቅም ከእሷ መራቅ እንዳለበት አስጠንቅቀዋለች ግን አሁን ናታን ወጥመድ ውስጥ ያለ ይመስለኛል ሲቀጥል እንግዲህ ኤፍራታ ተያዘች። ያፌትን አጠጥታ ሰክሮ እንደተኛ እጁ ስር ወይም ደግሞ እኪሱ ስትገባ ፌላሹን ለማውጣት እጇን ሴት ጣርጎ ያዛት። አሁን የመጨረሻ ውርደት ተከናነበች ያፌት ባለፈው ናታን እኔጋ ስራ ሲለው እሷና ናታን ተባብረው ቢነው እያለ ነበረ። አሁን ግልጽ ሆነለት። ኢፍራታ ምን ይገጥማት ይሆን? እውነት በጣም ያሳዝናል። እጇን ንቅ አርጎ ይዞ መንቀሳቀስ አልቻለችም። ያፌት ብልጥና አራዳ ነው፣ ማንም ሰው ሊሸውደው አይችልም። ፍላሹን ስታወጣበት አጅሬ ሆዬ እጇን ንቅ አደረጋት። ኢፍራታ በዛው በቆመችበት ደርቅ አቀረች። ምን ያጋጥማታል? አይገርም ኤፍራታ ደስተኛ ትመስላለች። ቀለበት ሲያስርላት ራሱ እሽ ብላ ያሰረችው ፈልገው መስሎታል። ያፌት በደስታ ተዋጠ። እሱም ምንድን ነው፣ ኤፍራታ አሁኑ ወደኔ ሆናለች ብሎ ነበር። ኤፍራታ እሱን በመጠጣ አስክራ የምትፈልገውን ነገር ከኪሷ አውጥታ ፋይሉን ለመውሰድ ነበረ ግን አልተሳካላትም። ቆቁ እያፌት እንቅ አርጎ ይዟታል። ግን ናታን አሁን ሰተት ብሎ ለቤን ደወለለት። ቤኔ ደግሞ በፍጹም አንተንም ሆነ እህትም ማውራትም ማየትም አልፈልግም አለው። ናታን ያልገባው ነገር አለ። እናም እንደምትናደድብኝ ና እንደምታዝንብኝ አውቃለሁ። ግን ቢሆንም ደግሞ እመነኝ እኔ በፍጹም አንተን ላለማሰብ ወይም ላለመፈለግ ፈልግ አይደለም፣ መጥቼ ቤት እናወራለን አለው። ገኒ ይህን ስትሰማ ቢኒ የሚያወራውን ስለተረዳች የግድ ተንተባትባ አወራች። ቢኒ ደግሞ እውነት የወንድም የባል ወንድም እንደዚህ ከሆነ እጅግ ያስቀናል። የቢኒ ስራ ገኒን እግሯን አጠባት። ከዛም በመቀጠል ናታን ሲመጣ ያንን ያጠበበትን ሳፋን አንስቶ ለምንመጣ ላውራህም አልፈልግም ብዬ አልነበረም ወይ አለው። ከዛም አይ እኔ እናንተ ማውራት አለብን፣ እዚህ ገን ያሟታል። ይህን ደግሞ ክርክራችንን መስማት የለባትም እውጭ እንውጣ ብሎ ሲለውም ቢኒም ቢያለ ገን ሂድለ ስትለው ሄደ። እናም ሊያሮ እንዳሉ ያፌት ደውሎ ቢኒ እንዴት ነህ ሲለውም፣ ደህና ነኝ። ህን ምን ፈለክ? ሲለውም፣ እኔ እንዳስፈታው አትርሳ፣ አብረን እንስራ። ያን ክስ የምትለውን ነገር ተውና ናኔ ጋር እንስራ። ምክንያቱም ከአንዴ ሁለቴ ከስህኝ ምንም ያወጣኸው ለውጥ የለም አለው። ያን ሞትቻ ደግሞ አብረን እንጋፈጥ አለ። ቢኒም ታናደደና አንተ ቆሻሻ እማትረባ አሳያለሁ ብሎ ስልኩን ዘጋ ናታንም ምንድን ነው ብሎ ሲጠይቀው ቢኒ ግን አልነገረውም ምንድን ነው ከአንተ ጋ ማውራት አልፈልግም አለው ኤልህ ቢኒ እህቴ በአንተ ፍቅር እየተጎዳች ነው በቃ አንተ ሙታ ስትባል ያጣች መስሎ በጣም ራሷን መቆጣጠር አቅቷት ነበር አለው ስለምን ፍቅር ነው የምታወራው ፍቅር በአንተ ሲወራ አያምርም ናታን። እዛ ጨለማ ክላ ስታሰርኩበት መጥቶ ያድነኛል ያስፈታኛል ያልኩት ራሱን አሸሽቶ ሄዷል። አሁን እህትም ቢሆን አይኗን ላይ አልፈልግም። ስለ ፍቅር ደግሞ አንተ አድለ እንዴ? ከእህቴ ራቅ ብለህ ያስራከኝ ስለዚህ ፍቅር ምን እንደሆነ በአንተ ሲወራ አያምርም ብሎ ቢኒ ናታንን ጥሎት ሄደ። ናታን የመጨረሻ አለቀሰ። ቢኒም ለመጨረሻ ጊዜ አንተና እህትህ በዞርኩበት እንዳትዞሩ በማለትም ተናግሮት ሄደ። አሁን ናታን ከዳራ ጋር ተገናኘ። ዳራም እኔ እየደወልኩል ለምንድን ነው ስልክ ማታነሳው? አለችው። አይ እኔማ እንግዲህ እናትሽ ስራ መስራት አለብህ ማንንም እንዳታገኝ ብላ ስላስጠነቀቀች ነው አላት። ሲቀጥል ቤዛ እንግዲህ ከናውዲ ጋር ስፖርት ሰርታ ወደ ቤት ተመልሳለች። ደስ ብሏታል። ስፖርቱ እንግዲህ በቃ ቢይዛትም የሰራችበት ስትራቦ ግን ደስተኛ እንደሆነችም ደውላ ነገረችው። ናውዲ ተመልሶ ሲሄድ እናቱ ከናታን ተለያይታ አገኘችው። ከዛም ለልጇ ለዳራ ያሳመነቻት ናውዴ አባቱን አስወግዷል ብላ ነው። ይገርማል። እራሷ እናት ያስወገደችው እህትየዋ ለእሱ ያላት ጥላቻ እየከበደ መጣ። ለናታንም ናውዴ በአባቴን በዛ ላይ እያለችም ነበረ። እና እናትየዋ አረመኔ እንደሆነች ልጁም እኔን ማስወገድ ከፈለግሽም ይህ አስወግጅ፣ በመንገድሽ ላይ ገባውብሽ። እንደዛ ብታረጊ ደግሞ ምን እንደማደርግ ታውቂያለሽ አላት። በጣም ይገርማል። እንግዲህ ጽዮን ቁጭ ብላ ቤዛ ጋር እንደሄደች ቤዛ አልጋ ላይ ቁጭ እንዳለች ቤዛ ስፖርት በሰራችበት ትንሽ የስትራቦ ህመም እየተሰማት እያለ ልብስ እያጣጠፈች ነበር። ቤዝ ልብስ እያጠፍች ነው አለቻት። አው መተኮሻው ደግሞ እናቱ ጋር ነው መሰል ሂጅ ላምጣው ብላ ሄደች። በዚ አጋጣሚ አቤል ደወለላት ለጽዮን። ጽዮንም ምን ሆነ ነው አለችው። ከዛም ምንፈለግ ስትለው ምንድን ነው ስትለው የምን ምንድን ነው ነው አላት። ምን ፈልግ ነው? አትጃጃ፣ አልብኝ በፈለግኩት ሰዓት መጃጃል እችላለሁ። በዛ ላይ ደግሞ በጣም እንደመወድሽ አልገባሽምና ነው አላት። አንተ አውሬ፣ በፍጹም አልፈለግም አደውልብኝ፣ አለችው። እኔ ከአንቺ ምርቅ ይመስልሻል? ልቅ ሳርፈሽ ብትቀመጭ ነው የምሻልሽ። መቼም ቢሆን ከአንቺ መረቅ አልችልም። ኦኬ አላት። ዘጋ አለው። ብላ ጆሮው ላይ ስዘጋበት አሳይሻለሁ እኔ ማን እንደሆንኩኝ አለ። ጽዮንም ተናደደችና ለምን ደካማ ሆንኩኝ? ለዚህ ለማይረባ እንዴት አንድ ነገር አጣለታለሁ? በቃ የሆነ ነገር ማድረግ አለብኝ ብላ ወሰነች። ኤፉዬ፣ እንግዲህ ቤቷን ስታጸዳዳ ፊላሽ፣ ባዶ ፊላሽ አጊታ ነበር። ያዝ ስታረገው ናታን መጣ። ያፌት መጣ። ደንግጣተዎቹ። ከዛም እራት እውጭ እንብላ ብሎ ሲቀጥራትም እቤት ነው የምፈልገው አለችው። በቃ ማታ ወይን ይዤ እመጣለሁ አላት። እሷም እሻለች። ያፌት መቶ አስክራዋለች። ቀለበት አሰረላት። ሳትፈልግ በግዷ ያንን ቀለበት አሰረች እፉዬ። እናም በተኛችበት ና ያፌት የእጇን የጣቷን ቀለበት ለክቶ ነበር የሄደው። ምክንያቱም በፊት የገዛላት ተልቆባት ባት እንደማትለብስ አሳይተው ነበረ። እናም አሁን ደግሞ ስራ ቦታ ልትገባ ተስማሙ። በጣም ደስ አላት። እናም ያንን በተመለከተ አስመስላ አብሬ ልሰራ ነው በቃ አለችው። አዎ፣ ግን ደግሞ ስራ ቦታ የኔ ሚስት መሆንሽን ባለ ቀለበት መሆንሽን ማየት አለባቸው አለ። ስትጨፍረ አገኛት። በጣም ደስ አለው። የእኔ ሚስት እኮ ምንም ብታደርግ ያምርባታል፣ የኔ ንግስት አለ። ደስታውን ሳይጨርስ ኤፍራታ መስከሩን ደካማ ጎና አድርጋ ከኪሱ ስትገባ ግን ትልቅ ነገር አጋጠማት። ያንም ፍላሽ ከኪሱ አውልቃ ላሽ ልትል ስትል ያፌት እጇን ለቀም አድርጎ እዛ አስቀራት። ኢፍራታን በፊትም ጠርጥሯት ነበረ። እኔን ለናታን ብላ ሳይሆን ያገባችኝ ናታንና እሷ ተመካክረው የእኔን ህይወት ማበላሸት ነው በማለትም እቅድ ላይና እሷን ክትትል ማድረግ እንዳለበት ነበር ያሰበው። አሁን ግልጽ ሆነለት። ኢፍራታ ላይ ምን ያጋጥማታል ወደፊት? እውነት በመጠጥ መንፈስ ሆኖ ይረሳላታል ወይስ ከእሱ እጅ ፈልቅ ቃሂዳ? ትድናለች በጣም ከባድ ነው። ናታን ከአዲሷ ልጅ ጋር ምን እያደረገ ነው? ኤፍራታ ለሱ ብላ ዋጋ መክፈሏን የሚያውቀው ነገር የለም። አሁን ኤፍራታ ትልቁ አሳሳቢው ምንድን ነው? ነፍሰ ጡር መሆኗ ነው። እያቅለሸለሻ ትገኛለች። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።